የዘጠነኛው ሳምንት የእንግሊዝ ፕሪምየር ሊግ ከተመለሰ ቸልሲ ስታምፎርድ ብሪጅ ላይ እንግዲህ በሰንደርላንድ ሽንፈት አጋጥሞታል። ይህ ሽንፈት ለቸልሲ ደጋፊዎች አስደሳች አልነበረም፣ በጣም አሳዛኝ የሚባል ነው። ምክንያቱም እንዞ ማሬስካ ከአምና ከአንድ አመት ከስድስት ወር በሙሉ ሲሰሩት የነበሩትን ስህተት በዚህ ጨዋታም ሰርተዋል። ቸልሲ ቢያንስ ቢያንስ አቻ ውጤቱን ይዞ መውጣት ነበረበት። ያንን ሪስክ ያደረገበት መንገድ ን ያሉ ድርኩትም ሁለተኛ ሌላኛው መነሳቱ የሚጠበቅበት ነጥብ ቸልሲዎች አሁንም ቢሆን የዚህ ሰበስብ የታዳጊ እድሜ የታዳጊ እድሜ ብቻ አይደለም የቁመት ችግር በተለይ ቆሙ ኳሶች ላይ በዘንድሮ ድድር አመት የእንግሊዝ ፕሪሚየር ሊግ ወደ ረጃጅም ተጫዋቾች እንዲሁም ደግሞ የቆመ ኳስ አጠቃቀም እንዲሁም ደግሞ በተመሳሳይ ሁኔታ የረጃጅም ውርወ ስራዎች እንግዲህ ተመልሰዋል እና ሁለቱም ኳሶች በዛም አይነት መንገድ የተቆጠሩ ቶሲን አድራባዮ ምንድን የሰራው ሁለተኛው ጎል ሲቆጠር ስፔሱ ክፍት ነበር። በጣም በሚያሳዝን ሁኔታ እንድ ተከላካይ አምና ከኢፕስዊች ታውን ጋር ሲያደርጉት የነበረውን የመጀመሪያዎቹ ሁለት ጎሎች የተቆጠሩበት መንገድ ጋር ተመሳሳይ በሚመስል ስህተቶችን ሲሰሩ ነበር። እንግዲህ ቼልሲ አሁንም መስተካከል የሚጠበቅባቸው ነገሮች አሉ። ጨዋታዎችን መቆጣጠር አለመቻል ኤንዞ ማሬስካ ሁሌም ይናገራሉ። ጨዋታዎችን መቆጣጠር ይጠበቅብናል። ታዲያ ቼልሲ ሁሌም ወደ ኋላ አፈግፍጎ የሚ ሲጫወትም ቡድን በአካል ብቃቱ ገዘፍ ካለ በጣም ነው የሚቸገረው። ከአርሰናል ጋር ሲጫወትም ይህንም ማንሳት ምንችል ይመስለኛል። ሌላኛው እንግዲህ አሁን ሰንደርላንድ፣ አርሰናል የሚሰራውን አይነት ስራ ከዛ ውጭ እንግዲህ አሰልጣኝ የሚደነቅበት የሆነው አምስት አራት አንድ አጨዋወት በሚገባ ቸልሲ ክሮሶችን ያደርጋል ኮኮሬላ ነው ሊገጭ የሚሞክረው ኮኮሬላ ከሌሎች ተጫዋቾች አንጻር የቁመት ልዩነቱ በግልጽ የሚታይ ነው። ስለዚህ ጥቅም አልባ ክሮሶች የበዙበት በአማካይ መስመሩ ላይ ቸልሲ በአካል ብቃቱ ረገድ በአንድ ለአንድ ግንኙነቶች ተበልጧል። በሰከንድ ቦል ተበልጧል። በረጃጅም ወርወራዎች ተበልጠዋል። እነዚህ ደግሞ ዋጋ አስከፍለው ይወጣል ብዬ አስባለሁ። ከዚህ ውጭ ግን ጆሽ አቼምፖንግ ጨዋታው ኮከብ ነው። በእኔ እይታ ይህ ተጫዋች አስደናቂ ተከላካይ ነው። ቸልሲ ምርጡ ተከላካይ እሱ ነው። እሱ ከወጣ በኋላ ነው የቸልሲ ተከላካይ ቅርጹን ያጣው ብዬ አስባለሁ። ጨዋታውን ጥሩውን ተከላካይ እንዴት ታወጣለህ? ያው ኤንዞ ማሬስካም ታክቲኩ ነገር ቶሲን አድራባዮ ወደ መጨረሻዎቹ ደቂቃዎች የቆመ ኳስን በሚገባ ይከላከላል በሚል ነው። ነገር ግን ቶሲን አድራባዮ ደግሞ በመግባቱ የቶሲን አድራባዮ አንድ ለአንድ ግንኙነት ላይ ደካማ መሆኑ ሰንደርላንዶች በሚገባ ተጠቅመውበታል። ቸልሲ ሽንፈቱ የሚገባው ነው። አይደለም እንግዲህ ጨዋታው ሀምሳ ሀምሳ ነበር ብዬ አስባለሁ በሁለተኛው አጋማሽ በመጀመሪያው አጋማሽ ከሰንደርላንድ እኩል ከቸልሲ ጋር ተፎካክሯል ሙሉ ጨዋታውን ካያችሁ። ስለዚህ እንግዲህ ሰንደርላንድም ቸልሲ ብቻ መውጣት ለሁለቱም ይገባል ብዬ አስባለሁ። ነገር ግን ሰንደርላንዶች ሁሌም በእግር ኳስ ላይኑን ያንን መስመር አልፎ መሄድ ነው ውጤታማ የሚያደርግ እና ቸልሲም በልጠውታል። በዛም እንግዲህ ውጤታማ ሆኗል ማለት ይቻላል። ቸልሲ ታዲያ አሁን በደረጃ ሰንጠረዥ ስምንተኛ ይገኛል። ዘጠኝ ጨዋታዎችን አድርጎ አስራ አራት ነጥቦችን ብቻ ሰብስቦ አራት አሸንፎ ሁለታቸው ጦ ሶስት ሽንፈቶች አጋጥመውታል። ይህ ጨዋታ የብራይተኑ እና የማንቸስተር ዩናይትዱ ጨዋታ ማለት ነው። ቸልሲ ሽንፈት ያጋጠመው እነዚህ ሽንፈቶች ብቻ አይደሉም፣ ግን ቸልሲ በእንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ ባለፉት ቀናቶች እንዳየነው በተደበቀ ሁኔታ በደካማ ብቃት ያሸነፈባቸው ጨዋታዎች እንደነበሩ አይተናል። ታዲያ እነዚያ ጨዋታዎች ተቃራኒ ደግሞ አንዳንዴ በእንደዚህ ጨዋታዎች ደግሞ ዋጋ ትከፍላለህ። ኤንዞ ማሬስካ ከዛውጭ ይስብስብ የአውሮፓ ቻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ አውሮፓ ቻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ እየተጫወተ እንግሊዝ ፕሪሚየር ሊግ ዋንጫ መፎካከር ይችላል ወይ? ትልቁ ጥያቄ ያ ነው መሆን ያለበት። አምና አትሊስት የኮንፈረንስ ሊግ ነበርና ሁለተኛ ቡድኑ ነበር የሚሰልፈው። ዘንድሮ ግን ተጫዋቾቹን ቅያሬ ቢያደርጉ ለምሳሌ ካይሴዶ በሁለቱ በሶስት ጨዋታዎች ላይ በተመሳሳይ ሁኔታ በፍጥነት በኢፌክቲቭነስ ወይም ደግሞ በለውጦችን በማምጣት ሂደት በአንዴ ውጤታማ ይሆናል ብዬ አላስብም። ይህ ቡድን በአውሮፓ ቻምፒዮንስ ሊግ መጫወትን መልመድ ይጠበቅበታል። ውጤታማ መሆኗል በአውሮፓ ቻምፒዮንስ ሊግ ነገር ግን የእንግሊዝ ፕሪሚየር ሚያስፈልግ ብቃቱን ደግሞ ደከም የሚያደርጉ ሰንደርላንድ ምንም ጨዋታ ስላልነበረበት በሙሉ ፊትነሳቸው ላይ ይገኙ ነበር ታዲያ የተሻለ የፊትነስ ቡድን ፊትነስ ያለው ቡድን ደግሞ አሸናፊ ሆኖ ይታያል ያንን አድርገውታል ወደለማቻችን እናንተ እንዴት አያችሁት ጨዋታውን እንዴት ተመለከታችሁት የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው ያላችሁን አስተያየት አስቀምጡልኝ ታዲያ ስለ ጨዋታው ስንናገር እንግዲህ ቼልሲ በሳምንት ሁለት ጨዋታዎችን ሶስት ጨዋታዎችን እያደረገ እንደዚህ እንዴት ይቀጥላል ሌላኛው ጥያቄ ሆኖ መቅረብ ያለበት ነው ነገር ግን ስለ ጨዋታውን ጀምረ ና ሊያንድር ጋር ናቸው በመጀመሪያዎቹ በመልሶ ማጥቃት ነው ጎል ያስቆጠረም ሊያንድር ጋር ናቸው ተመልሶ ማጥቃት ስፔሶችን በትራንዚሽን በመጫወት ምርጡ ተጫዋች ነው፣ ምንም ጥያቄ የለም። ያለ አንድር ጋር ናችሁ። አንድ ለአንድ ግንኙነቶችን እና ተጫዋቾችን ድሪቢ ላይ አድርገው ማለፍ ላይ ነው ችግሩ ቸልሲ። ታዲያ በሁለተኛው ደቂቃ ላይ በእጅ የተወረወረ ኳስ ላይ ነው እንግዲህ ጎል ማስቆጠር የቻሉት። ይህ ኳስ መወገድ ይጠበቅበት ነበር፣ ያንን ስህተት ሰርተዋል ብዬ አስባለሁ። ነገር ግን ከዚህ ኳስ በፊትም ብዙ እድሎችን ፈጥረው ነበር፣ እንዲሁም አልተጠቀሙበትም እና እንዲሁም ደግሞ በጆሹዋች ፖንግ ጥሩ መከላከል አቆማቸው እንጂ እነዚያን ሁኔታዎች ተከላክለው ነበር። በዘጠና ሶስተኛው ደቂቃ ነው እንግዲህ ቸልሲ የተሸነፈበት ጎል የተቆጠረው ብሪያምብሮብሪ የሚገባ ኳሱን በሁለት ተጫዋቾች መካከል ይዞት ቆይቷል። እንዴት ማስጣል ያቅታቸዋል? ከዛ ሁለት ተጫዋቾች ከሚይዘት ደግሞ ሌላኛውን ሰርድ ማንራን የሚባለው ነው። ጄምስ ከሱ ጋር አብሮት የሚመጣውን ማርክ እያደረገ ነው። ስለዚህ አንዱ ተጫዋች ወደዛኛው ተጫዋች የሚያመራውን ኳስ እንኳን ሽፋን አልሰጡት። ቶሲና ድራቢያው ሽፋን እየሰጠን የነበረውና ትንሽ ዋጋ የሚያስከፍል ስህተት ነው በተከላካይ መስመሩም ያየሁት ነገር ግን ለቀጣዮቹ ጨዋታዎች ትምህርት መውሰድ ያስፈልጋል። ቸልሲ በአካል ብቃት ረገድ እንግዲህ ዘንድሮ ድር ዓመት በሚቀጥሉ ጨዋታዎች ሁሉ የሚቸገር ይመስለኛል። በእኔ እይታ ያ ምንድነው የቁመት ችግር አለ። ቸልሲ ቤት ቁመት ችግር አለ ሲባል ስብስቡን ጠቅላላ በምታዩበት ጊዜ፣ ለምሳሌ ቶሲን አድራቢያውን ቀይሮ ያስገቡት ቻሎባ ቶሲን አድራቢያው ረጃጅም ተጫዋቾችን ለመጠቀም ነው። ከዛ ውጪ ፔድሮን ቀይሮ አውጥተዋል። አንዱ ረጅም ተጫዋች እሱ ነው። ስለዚህ ስብስቡ አርሰናልን ማየት በቂ ነው። በእኔ ይታ ሊቨርፑልንም ጋ ማየት ትችላላችሁ። በተለይ ግን አርሰናልን እዩ። አርሰናል ከአራቱ ተከላካዮች ሶስቱ ረጅም ናቸው። ከአማካኝ ተጫዋቾች ዲክላን ራይስ ረጅም ነው። ቪክቶሪ ኮሬስ ረዘም ያለ ነው። ማንሳት የሚቻል ነው። እነዚህን ያክል ተጫዋቾች አሏቸው። አምስትና ስድስት ረጃጅም ተጫዋቾች አሉት። ሚጌል ሞሬኖ የሚገባ ከሆነ ታዲያ ቸልሲ ለእንግሊዝ ፕሪምየር ሊግ የዘንድሮ ድራመት የአካል ብቃቱን የሚያስፈልግ ይመስለኛል። አሁን እንደ ኒውካስትል አይነት ቡድን ሲያጋጥም ዳኒበርን አይነት ረጃጅም ተጫዋቾችን ነው የምታገኘው። ማንቸስተር ሲቲ ሌንግበሮ ታላንድ፣ ሌዊስ ዲያዝ እያላችሁ ጀሰንጋቫርዲዮ ረጃጅም ተጫዋቾች ያስፈልጓል። በተለይ የበዛ ከመጣው የቆመ ኳስ አጫወት አንጻር ቸልሲ በሚቀጥሉት ጨዋታዎች በሚገባ ጥንቃቄን መውሰድ ያለበት ይመስለኛል። ቸልሲ አጥቂው ጠቅላላ በቁመታቸው አነስ ያሉ ናቸው። አማካኞቹ ኤንዞ ፈርናንዴዝ ና ካይሴዶ አሁንም የቆመ መከላከል የሚችሉ አይደሉም። በቁመተር ሀገር ስታያቸው ይህንን ጥንቃቄ መውሰድ የሚያስፈልግ ይሆናል ብዬ አስባለሁ። ታዲያ በጨዋታው ላይ እንግዲህ ለውጦችን የሚያመጣው ስቴፋዮ ዊሊያን ነበር። ስቴፋዮ ዊሊያን ተቀይሮ የገባበት ሰዓት እንዲሁም ደግሞ ቋሚ ሆኖ መጀመር ነበረበት ወይ? በሳምንቱ ሁለት ጨዋታዎች ለ18 ዓመት ተጫዋች ቋሚ አድርገው ማስጀመር እንደማይችሉ የታወቀ ነበር። ነገር ግን ተቀይሮ ገብቶ ቴምፖውን ማፍጠን አልተቻለም። ተደራረበው ነው ተጫዋቾቹ ሲከላከሉት የነበሩት ያንን ሁኔታ በጥሩ ሁኔታ መወጣት ይጠበቅበት ነበር። ነገር ግን እሱ ብቻውን ማምጣት አይችልም። በተለይ ቸልሲ በእኔ እይታ ቋሚ አስራ አንዱ ይዞት የገባው የተሻለ የሚሆነው ቸልሲ የጠበቀው ቡድን አለ። ሰንደርላንዶች አጥቅተው ቢጫወቱ ኑሮ የቸልሲ ቋሚ 11 ውጤታማ ይሆን ነበር። የቸልሲ ቋሚ 11 ውስጥ ያሉትን ተጫዋቾች እንያቸው። አሊያንደር ጋር ናቸው፣ ፔድሮ ኔቶ፣ ዛውጭ ጃኦ ፔድሮ አደለ እና ማርክ ጉይ። እነዚህን አራቱን ተጫዋቾች ያጠቋሉ ተብለው የሚጠበቁት ተጫዋቾች፣ እዛው ፈርናንዴዝን ማካተት እንችላለን። ነገር ግን ፈርናንዴዝ ሌላ ቡድንን ቢጫወት የእሱ ስራ ተመሳሳይ ነው። እነዚህኞቹ አራቱ ተጫዋቾች ግን በጣም የሚሮጡ ስፔሶችን የሚፈልጉ አይነት ተጫዋቾች ናቸው። ኳስ ፕሮግረስ የሚያደርጉ ናቸው። ታዲያ በሎ ብሎክ የሚጫወት አፈግፍጎ የሚጫወት ቡድን ካለ ወደ ቴስፔስ ይሮጣሉ። የግድ ለእንደዚህ አይነት አጫወት የሚሆንህ በላይኖች መካከል ፓስ የሚያደርግ ተጫዋች ነው። አስር ቁጥር የሚያስፈልግ ከሳጥኑ ጭሹት አድርጎ ከርል አርጎ ማስቆጠር የሚችል አይነት ተጫዋች ነው የሚያስፈልግ እንጂ ሳጥኑ ውስጥ ሮስ አድርገ ከግሩዳ እና እንዱም ደሞ ከባላርድ በላይ ሄዲንግ የሚገጭልህ አይነት ተጫዋች ታገኝ አትችልም። ቸልሲ እንደዚህ አይነት ረጅም አጥቂም የለውም ባየር ላይ ኳሶቹን ለመግጨት እና ይሄ መታሰብ የሚጠበቅበት ነበር ብዬ አስባለሁ። ቸልሲ በሎብሎክ ቡድኖች የሚያጋጥሙ ከሆነ ስቴፋዮ ዊሊየን አይነት በአስር ቁጥር ሚና ወይም ኮል ፓልመር አይነት ነው እንግዲህ። እንደዚህ በሎ ብሎክ የሚጫወት ቡድን ላይ ፓልመር አንዱ ሊያስቆጠር ለሚችል አይነት ተጫዋች ነው። እንደዚህ አይነት ማለት ኤክስትራኦርድነ የሆነ ታለንት ያላቸው ሹት አድርገው ከሳጥኖችን መምታት የሚችሉ በላይኖች መካከል እድሎችን መፍጠር የሚችሉ እንጂ ጃኦ ፔድሮ በአስር ቁጥር ቦታ ላይ ሆኖ ዋን ቱ ተች መጫወት አይችል። ምክንያቱም በሎ ብሎክ ነው የሚጫወቱት በአምስት ተከላካይ፣ ከአምስት ተከላካዮቹ ፊት ሁለት አማካኞች አሉ። ከሁለት አማካኞቹ ፊት ደግሞ እስከአጽቂው ድረስ ወደ ኋላ ሎ ብሎክ አድርገው ነው የሚጫወቱት። አምና እንደዚህ አይነት ችግሮች እንደነበሩ ይታወቃል። ኖቲንጋም ፎረስቱ ጨዋታ ላይ አሁን አንድ መነሳት የሚጠበቅበት ነጥብ አለ። እዚህ ጋር ቸልሲ ጨዋታዎችን የሚጀምርበት መንገድ ዛሬም ጎሉ ተገኘ እንጂ ከጎሉ በፊት ቸልሲ ሪትሙ ላይ አልነበረም። ጎሉ የትራንዚሽን ጎል ነው፣ ነገር ግን ሪትሙ ላይ አልነበረም። በጣም ሰንደርላንዶች በጨዋታው ላይ ኮንፊደንስ እንዲያገኙ ያደረጋቸው የቸልሲ የጨዋታ አጀማመር በተደጋጋሚ ነው። ደግሞ ኖቲንጋም ፎረስቱ ጨዋታ የማንቸስተር ዩናይትዱ ጨዋታ ወደ ኋላ ብትመለሱ ብታያቸው፣ የቸልሲ ጨዋታዎችን የሚጀምርበትን መንገድ በሚገባ ማስተካከል አለበት። ከሙሉ ፔሱ ጋር መጀመር መቻል አለበት። በጨዋታው ላይ እያሟሟቀ ነው፣ ጨዋታው ላይ የሚገለው ታዲያ፣ በዚህ ጨዋታም በጥሩ ሁኔታ ወደ ጨዋታው መቆጣጠር ላይ ተመልሰው ነበር። ነገር ግን በተቆጣጠሩበት አጋጣሚ ቻሎባ ጨዋታው ላይ የሆነ ሰታቶችን ኳሶቹን ለመቆጣጠር ሞክረዋል። ነገር ግን መቆጣጠራቸው አሁንም ውጤታማ የሚሆነው ላይም ብሬኪንግ ፓስ ማድረግ የሚችል የአስር ቁጥር ሚና ያለው ተጫዋች ያስፈልጋቸው ነበር ብዬ አስባለሁ። ታዲያ ቼልሲ አሁንስ ቢሆን እንዴት ይቀጥላል? ማለትም እዚህ ስብስብ ውስጥ ማን የተለየ ብቃቱን አየ ብለን ስናይ አችን ፖንክ ይህ 19 ዓመት ተጫዋች አራተኛ ፕሪሚየር ሊግ ጨዋታውን የጀመረው የኖቲንጋም ፎርስት ጎሉ የሚረሳ አይደለም። ታዲያ ይህ ተጫዋች በአንድ አጋጣሚ ታክል የወረደበት መንገድ የመልሶ ማጥቃቶችን የሚያቆምበት መንገድ ለቡድኑ ኢንተንሲቲ የሚሰጥበት ለአንድ ላንድ ግንኙነቶችን የሚያሸ የሚሸነፍበት መንገድ በጣም የተለየ ተጫዋች ያደርገዋል እኔ ቼልሲ ካሉት ተከላካዮች አሁን በደረጃ ሰንጠረዥ ያስቀምጠልኝ ብትሉኝ እኔ አቺምፖንግን ነው የምለው የቆመ ኳስ ችግር አለበት ወይ አዎ ነገር ግን የተሻለ ማሻሻል የሚችል ነው በተለይ የመጀመሪያው ጎል ላይ የተሻለ ጥረቶችን ማድረግ ይችል ነበር ነገር ግን ከነስህተቱም ቢሆን አቺምፖንግ የተሻለ ተከላካይ ሆኖ ይታየኛል አሁኑ ሌላኛው መነሳት የሚጠበቅበት ነጥብ ማሬስካ በጨዋታው ላይ ያደረጓቸው ውሳኔዎች ነበሩ አንደኛው ጋርናቾን ማስወጣትን መርጠዋል ጋርናቾ ለብሎክ የሚጫወት ቡድን ካጋጠመው ድሪብል አድርጎ ማለፍ አይችልም ስለዚህ ማለት ማርክ ሄጉዊን አውጣው። ጃው ፔድሮን እንደዚሁ። እዛ ላይ የሰሩታቸው ስህተቶች ጥሩ ነበሩ ብዬ አላምንም። በተለይ ጃኦ ፔድሮን ቀይረው አስወጥቶታል። በጨዋታው ላይ የተለየ ሚና አልነበረውም። ነገር ግን የሆነ ነገር የሚፈጥር ተጫዋችን ይፈልጉ ነበር። ታይሬክ ጆርጅ ተቀይሮ ገብቶ ለውጦችን ለማምጣት ሙከራ አድርገዋል። ጥሩ ነው። ነገር ግን አሁንም ቢሆን እነዚህ ተጫዋቾች ታዳጊዎች ናቸው እና ሁሌም የአርሰን ዌንገርን አንድ ሀሳብ ይገዛኛል። አርሰን ዌንገር በጣም በእግር ኳስ ውስጥ እንግዲህ ቸልሲ ታዳጊዎች ሲበዙበት ስታዩ የአርሰን ዌንገርን ማስታወስ የሚያስፈልግ ይመስለኛል። በተለይ አርሰናል ላለፉት አመታቶች ዋንጫ ሳያነሳ የቆየው በታዳጊዎች ስብስብ አርሰን ዌንገር በየአመቱ እነዚህ ታዳጊዎች ያድጋሉ እያሉ ሲጠብቁ ስብስቡም ሳያድግ ዋንጫም ሳያመጣ ያለፉት አመቶች ፐርሰናል ዋንጫ አላነሰም። ታዲያ ምንድን ነው ያሉት? የአንድ የ28 ዓመት ተጫዋች ስታሰልፍ እና አንድ ታዳጊ ስታጫውት ልዩነት አሉ። የ28 አመት ተጫዋቹ ስታድርግ ስህተቱን ይቀንሳል። የቸልሲ ይህ ስብስብ ስህተቱን መቀነስ ታዳጊዎቹን በምታሰልፍበት ጊዜ አንዳንድ የበቃ እንደዚህ አይነት ጨዋታዎች ያጋጥመዋል። ወጥነት ይጎላችኋል ማለት ነው ቸልሲ ከአምና ጀምሮ ትልቁ ችግር ምንድን ነው ካላችሁ፣ ቸልሲ አምና ሲጠበቅ በኢፕስዊች ታውን ከሜዳው ውጭ ከታች ከመጣ ቡድን ከሜዳው ውጭም በሜዳውም ነጥብ ጣለ። አይደለም ማንሳት የሚቻላቸው የሚችሉ ነጥቦች አሉ። ዘንድሮ የው ሰንደርላንድ ከታች ከመጣ ቡድን ነጥብ ጣሉ። ማንቸስተር ዩናይትድ በሜዳው አሸንፎታል። ካሉት አሁን ካላቸው ብቃት አንጻር ስታዩ ደግሞ ማንቸስተር ዩናይትድ እና ቸልሲ ደግሞ የሚወዳደሩ አይደሉም። በንይታ ቸልሲ አምና በአውሮፓ ቻምፒዮንስ ሊግ ላይ ለመፎካከር አራተኛ ያጠናቀቀ ማንቸስተር ዩናይትድ አስራ አምስተኛ ያጠናቀቀ ቡድን ነው። በዝውውር መስኮቱ ግን ያስፈረሟቸው ተጫዋቾች ለውጥ አምጥተዋል። ማንቸስተር ዩናይትድ ልምድ ያላ ፕሪሚየር ሊግ ተጫዋቾችን ነው ያመጣው። ቸልሲ ከሌላ ሊግ ነው ያመጣቸው ተጫዋቾችን። ስለዚህ እንግሊዝ ፕሪሚየር ሊግን ፍጥነት፣ ኢንተንሲቲ እስከሚለምዱ ድረስ ዋጋ ቸልሲ የሚከፍል ይሆናል። ግልጽ የሆነ ነጥቦች ነው። ማንም ሰው ዝውውር ላይ ስታወጣ ነጥቦች የምታደርገው ነው። ወደፊቱ እንዴት አይነት በሁለቱም ቡድኖች መካከል ለውጦች ይመጣሉ ሌላ መታየት የሚጠበቅበት ነጥብ ነው። በሁለተኛው አጋማሽ ሰንደርላንድ የተሻለ ድሎችን ለመሞከር ጥረቶችን አድርገዋል። በዛም ውጤታማ ሆነዋል። ቸልሲ ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማሰበው በጣም ብዙ ኮርናዎችን ወይም ደግሞ ብዙ ወደ ሳጥን የሚላኩ ፓሶችን ሲያሻሙ ነበሩ። ነገር ግን ያ ታማ አላደረጋቸውም። ኢንዞ ማሬስካ ከጨዋታው መጠናቀቅ በኋላ የሰጡት አስተያየት ለደጋፊው ጥሩ የሚሆን ይመስለኛል። ራሳቸውን ማየት የሚጠበቅባቸው ነው። ከባድ ጨዋታን ያጋጠመን ማሸነፍ አልቻልንም፣ በሙሉ በሙሉ ደካማ ነበርን በማለት አስተያየታቸውን ሰጠዋል። በረጅም ሞራ ና በከቆም እንዲሁም ደግሞ በሁለተኛው ጎል ነው የተቆጠረብን። ጠንካራ የተሻለ ማድረግ የሚጠበቅብን ነበር፣ ይህንን መቀጠል ይጠበቅብናል ብለዋል። እንግዲህ በአጠቃላይ ቼልሲ በሜዳው በሰንደርላንድ ና በብራይተን መሸነፉ ትንሽ አሳሳቢ የሚሆን ነው። ሊቨርፑልን በመሀል ማሸነፉ ግን መረሳት የለበትም። እድሮችን መፍጠር አልቻልንም ብለዋል። በቃ የቼልሲ ጨዋታው ላይ ትልቁ ችግሩ ውድሎችን መፍጠር አለመቻሉ ነው። ውድሎች መፍጠር ቢችል ኑሮ ውጤታማ ይሆን ነበር፣ ያንን ማድረግ አልቻለም። ወዳድማቻችን ይህ ያያ ስፖርት ነው። የአያ ስፖርት ላይክ ሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ቸልሲ በካራቦ ካፕ በቀጣይ ወልብስን ሮብ የሚገጥም ይሆናል። ስለዛ ጨዋታ ደግሞ ተመልሰ መመጣ ይሆናል። ሰላም ሰላም። ወዳድማቻችን ይህ የአያ ስፖርት ነው። የአያ ስፖርት ላይክ ሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ።